ከቅርብ ዓመታት ወዲህ የበርካቶቻችን የዕለት ተዕለት እንቅስቃሴ በዲጂታሉ ዓለም እየተዋጠ እንደሚገኝ ይታወቃል። ይህም ጊዜና ጉልበት እንዲሁም ገንዘባችንን በእጅጉ እንዲቀል አድርጎታል። ያም ሆኖ የሳይበር ደህንነት ጉዳይ በዚሁ ዘርፍ ከግለሰብ እስከ ተቋማት የሚፈትን እጅግ አንገብጋቢ የዓለማችን አንዱ የዲጂታሉ ዓለም ፈተና መሆኑንም ቀጥሏል። ታዲያ የዛሬው አስኳል መሰናዷችንም በዚሁ ዘርፍ ራሳቸውን ያበቁ አዳጊዎችን ይመለከታል። ከእነሱ ጋር ቆይታ እናድርጋለን። አብራችሁን ቆይ ዞዊና ማርከን በኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር የተሰጣቸውን የሰመር ካምፕ ስልጠና አጠናቋል። አጠቃላይ ቆይታቸውና ከዚሁ ጉዳይ ጋር የተያዙ ሀሳቦችን ደግሞ አብረን እናነሳሳለን። ስለተገናኘን በጣም ደስ ብሎኛል። እስቲ ያስቀድመን የስልጠናውንም እናንተም የሰራቸውን ፕሮጀክቶች ከማንሳታችን በፊት እዚሁ ጉዳይ ላይ የሳይበር ጉዳዮች ላይ መሰልጠን አለብኝ መስራት ይፈልጋሉ የሚለው ስሜት ከመቼ ጀምሮ ነው የመጣው? ቤተሰብ ነው ትምህርት ቤት ነው ከየት አገኘችት ይህን ፍላጎት? እኔ መጣት ከሀረር ነው። አሁን ቅድም እንዳልኩ መጀመሪያው ከሳይበር በፊት ወደ ቴክኖሎጂ ገና ከእጅነት ጀምሮ ነበር። ስልክ በዚህ ጀመርኩት እና ከዛ በኋላ ነው ይሄ ነገር ወደ ሳይበር ተለውጦ እና አታን አይሉ ትልቅ ኢምፓክት አሳድሮብኝ ነው ወደ ሳይበር ሴኩሪቲ ልገባ የቻልኩት። ይሄ ተነሳሽነት ድሮንም የነበረ ነው እና ደግሞ ኢንተርኔት ላይ ምናምን ነገር ሳይ በጣም ፍላጎት የጨመረ እና የሆነች ጓደኛ ነገር ነበረችን እዚህ ስትገባ ስልጠናውን ስትነግረኝም በጣም ደስ አለኝ፣ እና መግባት በጣም ፍላጎት የጨምሮ ነበር። ከዛ አፕላይ አረኩኝ እና ከዛ ገባኝ ናት። የስልጠና ቆይታችሁስ እንዴት ነበር? ምን ምን ስልጠናዎችን አገኛችሁ? ደግሞ ፕሮጀክትም ይጠበቃል አይደለ? ምን ምን ጉዳዮች ማቀረባችሁ እናንተ? ስልጠና በጣም ጥሩ ነበር፣ ሜንተሮችም በጣም ያግዙ ነበር። እና ደግሞ ስልጠናው ላይ ስለ ሪቲም ብዙ ነገር ተምረለው። ፕላትፎርሞችም ይነግራሉ ከዛ ከምን እንደምንማር እና ደግሞ ከሳይበር ሴኪሪቲ በተጨማሪ አሳይመንቱ ላይሆን ለምሳሌ እኔ የሰራሁት የዌብ እውቀት ትንሽ ይጠይቅ ነበር እና እሱም ደግሞ በተጨማሪ ተምሬ ነበር። እና የሰሩት ደግሞ ሬቲንግ ላይ ፎከስ የሚያደርግ ነበር። ሬቲም ፊሽንግ ሲሚሌተር ነው። ሬቲንግ ደግሞ አታክ የሚያደርገው ነው። እና አታክ ለማድረግ መጀመሪያ ክፍተቶችን ወይም ደግሞ ቨልነራቢሊቲን ማወቅ አለብን። እና ያንን እውቀት የሚያስጨብጣል። እና የሰሩት ፕላትፎርም እሱም መሰረት ያደረገ ነበር ማለት ነው። መጀመሪያ ትንሽ የሆነ የሳይበር እውቀት ነበረኝ። ከዛ በኋላ ያው አሁን እዚህ ከመጣ በኋላ ወደ ሰፊው ጀስት ሳይበር ማለት ከሬቲሚንግ ብቻ እንዳለ ወይ ደግሞ ኦፌንሲቭ ሴኩሪቲ ብቻ እንዳልሆነ ተረድቻለሁ። ከዛ በኋላ ብዙ አይነት የሳይበር ወዮች እንዳሉ ተረድቻለሁ። ሶ የሰራው ፕሮጀክት ቨንላብ ይባላል። ያ ቨንላብ የተለያዩ ቨንሬቶችን ኤክስፕሬስ የምታደረግበት አንደርታን የምታደረግበት ላብ ነው ማለት ነው፣ የምትለማመድበት ላብ ነው። ብዙ ጊዜ የሳይበር ጉዳይ ተደረጉ ሲታሰብ ብዙ ሰዎች የባንክ ዘረፋ አይደለ፣ የአካውንት መጥለፍ ምናምን አድርጎ ብቻ የማሰብ ነገር አለ። ከሰለጠናችሁ በኋላ ምን ተረዳችሁ? የሳይበር ደህንነት ሲባል ምን ማለት ነው? እንዴት ተረዳችሁ? ደግሞ ዙሪያችሁ ውስጥ ያለው እንቅስቃሴ ምንን ያሳያል? እንዴት ትታዘቡታላችሁ? ሳይበር ሴኪሪቲ ብዙ ነገር ያካትታል። ባንክ መጥለፍ ብቻ አይደለም። ኢቨን ፓስወርድ ከመጥለፍ ጀምሮ ይጀምራል እና ብዙ ነገር አለው በውስጡ ሬቲሚንግ አለው ብሉ ብሉቲሚንግ አለው። ብሉቲሚንግ ዲፌንስ ነው ይከላከላል፣ አታኮች እንደዚህ አይነት አታኮች ሲመጡ ማለት ነው። ስለዚህ በተለይ ባንኮች ሀክ ሊደረጉ ከሆነም የብሉቲሚንግ እውቀት ያለው ሰው ዲፌንስ ማድረግ ይችላል ማለት ነው። እና ብዙ ነገር አለ በውስጡ ይሄ ብቻ የለም ማለት ነው። ያው ጥንቃቄ ለማድረጋችን የራሳችን ፋይል ነው ወደ ውጭ እንድናወጣ የሚያደርገው ወይ ደግሞ እዳታችን ሊክ እንዲያደርግ የሚያደርገው ማለት ነው። ስለዚህ እነሱን በተቻለ አቅም ስትሮንግ ፓስወርድ በመጠቀም አጠራጣሪ ሆኖ ፊሽንግ ሊንኮችን ባለመክፈት እነዚህ እነዚህ ነው ተጠቃቂዎች በማድረግ ይሄን ነገር ኢምፕሮቭ ማድረግ እንችላለን ማለት ነው። ኢሜል የሚልኩ ሰዎች አሉ የውሸት ኢሜል የሆነ ባንክ ፓስወርድ አስገቡ ምናምን ከእነሱ መጠንቀቅ አለብን እና የሰርቭ ፕላትፎርምም እንደ እንደሱ አይነት አዌርነስ የሚሰጥ ነው እሱ እውቀቱ ሊኖር ይገባል ግንዛቤውም ሊኖር ይገባል እና የተላከልን ደግሞ ሁሉንም ነገር ማመን የለብንም እና እሱን ታረድ ይቻላል አንደኛ ስለ ሳይበር ያለኝ እውቀት ለውጦልኛል በመቀጠል ያው ብሉ ቲሚንግ ላይ እንድሰራ አስተዋጽኦ አድርጎልኛል ኢትስ ወራባት ፕሮግራም ከፕሮግራም ጋር አንድ ላይ በማስኬድ ነው ኤዱኬሽኑ ካለ ሁለቱም እኩል ጊዜ በመስጠት ነው። ይህን ነገር በስልጠና ቆይታችሁ ፕሮጀክቶችን ጭምር አቅርባችኋል አይደለ? በቀጣይ ምን ድረስ ነው የምታስቡት? ምን ምን ፕሮጀክቶችን እንጠብቅ ለወደፊት? መጀመሪያ ኢትዮጵያን በሳይበር ሉዓላዊ ሀገር ለማድረግ ነው ሀሳቢ፣ ያው ከዚህም በኋላም እንደዚያ አዳዲስ ቴክኖሎጂዎችን ለመፍጠር ነው እኔ መፍጠር ማስበው ሬቲንግ ነው የምፈልገው እና በብሉቲንግ ከሆነ ፕሮቴክት የሚያደርጋውን ባንኪንግ ሲስተሞችን ሀክ እንዳይደረጉ ምናምን በእንትን ደረጃ ደግሞ ለሀገር ደግሞ የሆነ ቴክኖሎጂ መፍጠር የሚያገዛቸውን ለሆስፒታሎች ምናምን ነገር መፍጠር ይፈልጋል። ማለት ማርከን ና ዞዊ እጅግ አድርጌ አመሰግናለሁ። ትልቅ ስራ ደግሞ ሰርታችሁ እንደምንገናኝ ተስፋ አረጋለሁ። መልካም ጊዜ ነላችሁ።